ይህም ደግሞ ያደረግኩበት ይላል አላሁ ሱብሃነሁ ወተዓላ ሊተዓረፉ ትተዋውቁ ዘንድ ነው። አንዱ የአንዱ መጠጊያ መጠሪያው ስሙ እንዲሆን ነው እንጂ አንዱ ከሌላኛው ይበልጣል ለማለት ወይም ደግሞ የዚህ ዘር ብቻ ስለሆነ ይሄኛውን ይበልጣዋል ለማለት አይደለም። ሁላችሁም የአንድ ሰው አባት ማለት የአንድ አባት ልጆች ናችሁ። የአንድ እናት ልጆች ናችሁ። ምክንያቱም ከሰይዱና አደምና

ክብር ያላቸው ሰዎች እኔ ዘንድ ቦታ ያላቸው ሰዎች ሙተቂን አላሁ ተዓላን የሚፈሩ ሰዎች ናቸው። መን ካኑ ማንም ቢሆኑ አሉ ነብያችን ዓለይሂ ሰላት ወሰላም። ጥቁር ቢሆን ነጭ ቢሆን የትኛውም የትኛውም ቤተሰብ የትኛውም ጎሳ አባል ይሆን የትኛውም አገር የትኛውም ከተማ አባል ይሆን አላሁ ተዓላ የሚፈራ ከሆነ ወሀይሱ ካኑ በየትኛውም ዘመን ቢሆኑ በሰሓቦች ዘመን የነበሩትም ቢሆን ከሳቸው በኋላ መጣው ከነሱ በኋላ መጣው ዘመን ወይም ደግሞ በአኺሩ ዘማን ዘመን በዘመን መጨረሻ አካባቢ ያለውም ይሆን ቤትኛውም ዘመን ይኑር አላሁ ሱብሓነሁ ወተዓላ ንኒ የሚፈራ ከሆነ እነሱ ናቸው እኔ ጋ ቦታ ያላቸው ይላሉ፣ ነብያችን አለይሂ ሰላቱ ወሰለም። ኢዘን የሰው ልጅ ክብሩ በዘሩ አይደለም። ክብሩ በቤተሰቡ በጎሳው አይደለም። ክብሩ አላሁ ተዓላን በመፍራቱ ነው። እኛ እናውቃለን ነቢያችን ዓለይሂ ሶላቱ ወሰላም አጎቶቻቸውን ለምሳሌ እንደነ አቡ ለሀብ ያሉትን እስልምናን እንዲቀበሉ ጥሪ አድርገውላቸው ነበር። ከአጎቶቻቸው ውስጥ ያመኑት ጥቂት ነበሩ፣ ሐምዛና አባስ ናቸው። ከነሱ ይላሉት ግን አጎቶቻቸው አላመኑ። ለምሳሌ አቡ ለሀብ ረሱል ዓለይሂ ሶላቱ ወሰላም ወደ እስልምና ጠርታውት ከኔ ውሸት ሰምተብኝ አታውቅም አይደለም ወይ? እኔ ጠላት በዚህ በኩል ነገር ሊመጣ ነው ወይም ማታ ሊመጣብን ነው ብዬ ብነገራችሁ አታምኑኝም ወይ ብለው ህዝባቸውን ሰብስበው ሲሉ፣ እናምናሀለን ከአንተ ካንተ ውሸት አልሰማንብህም ብለው ከመሰከሩላቸው በኋላ እዚያ መሃል ላይ አቡለሀብ ነበረ ነበር። እኔ ነብይ ነኝ ሲሏቸው ግን ካዱ። እነዚህ ሰዎች ማለት ነው። አላሁ ተዓላ የመራው ሲቀር እንደና አቡ ለሀብ ያለው ካደ። የነብዩ አለይሂ ሰላቱ ወሰላም ቤተሰሙ መሆኑ አላዳ ነውም። አላሁ ተዓላ በቁርአን ነገረን።

የሰው ልጅ ክብሩ ዕልቅናው በዘሩ በቤተሰቡ በጎሳው ሳይሆን ይበልጥ አላሁ ሱብሓነሁ ወተዓላን የሚፈራ ከሆነ ነው። ነብያችን አለይሂ ሰላቱ ወሰላም አንድ ጊዜ ሰዎች እርስ በርሳቸው አንዱ ባንዱ በጎሳው ሲፎክር ሰሙት። እኔ እኮ የክሌን ነኝ፣ አንተ እንደዚህ ነህ ብሎ ያንን ሰው ሲንቀውና ሲያሳንሰው ሰሙና ረሱሉ አለይሂ ሰላቱ ወሰላም ምን አሉ? ዳዑሃ ፈኢነሃ ሙንቲነ አሉ። ይህንን ዘረኝነት የሚባለውን ነገር ተዉት ጣሉት። ይህኮ ዘረኝነት እኮ አሉ ነብያችን ዐለይሂ ሶላቱ ወሰላም የሚገማና የበሰበሰ ነገር ነው። መጥፎ ሽታ እንዳለው የከረፋ ነገር ነው አሉ ነብያችን ዐለይሂ ሶላቱ ወሰላም። ረሱል ዐለይሂ ሶላቱ ወሰላም ሰሓቦቻቸውን የተንከባከቡና ያሳደጉት በምንድን ነው? ከእንደዚህ ነገር ጽዱ ሆነው እንዲያድጉ ነው አንድ ጊዜ አንድ ሰሐቢ አሉ ከሚባሉ ሰሐቦች ውስጥ አንዱ ነው አንደኛውን ሰሐቢ አንተ የእንደዚህ ልጅ ብሎ ሰደበው እንግዲህ ያ በጎሳው ንቀትን አሳይቶ ስላሳነሰውና ስለሰደበው ረሱል ዐለይሂ ሰላት ወሰላም ተቆጡ በጣም እንዴት እንዴት አደረጋላችሁ አሉ ከኔ አይደለም አሉ ነብያችን ዐለይሂ ሰላት ወሰላም በጃሂልያ ጊዜ ሰዎች የሚያደርጉት የነበረውን ነገር የሚያደርግ ሆናሉ። በጃሂሊያ ጊዜ ሰዎች ምንድን የሚያደርጉት እኔ እንደዚህ ያነጎሳ እኔ እዚህ ያነጎሳ ነኝ እያሉ እራሳቸውን ይፎክራሉ፣ ራሳቸውን ያበልጣሉ። እንዲህ አርገው ተፈኩር ማለትም ኢፍቲኻር የሚያደርጉ ሰዎች፣ ራሳቸውን ከፍ አድርገው የሚያዩ ሰዎች የኔ ነህጅ ላይ አይደሉም። ያኒ እኔ በመጣሁበት ሙሉ ለሙሉ በተሟላ መንገድ ላይ አይደለም፣ ጉድለት አለባቸው ማለታቸው ነብያችን አለይሂ ሰላቱ ወሰለም ስለዚህ ሙስሊሞች ማሰብ ያለባቸው እንደ አዓም አስፍተውና አስተሳሰባቸውን ሰፋ አድርገው ዓም በሆነ መልኩ ማየት አለባቸው። ማንም ሰው በዘር ወይም ደግሞ በጎሳ በዘመድ በመሳሰለው ራሱን የሚከፋፍልና ራሱን አንድ ነገር ላይ ብቻ ከቶ ሌላውን የሚያረቅና የሚንቅ ከሆነ ይሄ አደጋ ላይ ይጥለዋል ማለት ነው። ለዚያ ነው ዕለማዎች ሲመክሩን ሰው አስተሳሰቡ ሙእሚን አስተሳሰቡ ጠባብ መሆን የለበትም። ከጠባብተኝነት ወጥቶ ሰፋ ባለመልኩ ለኡማው የማሰብ ደረጃ ላይ መድረስ አለበት። ያንማ ዘመዴ፣ ዘሬ ብቻ እያሉ ዘመድ ላይና ጎሳ ላይ ብቻ መንጠልጠል ሸይጣን አንዳንድ ጊዜ ሰውየው ምን ያደረገዋል? ዘመዱ ስለሆነ ብቻ ዘሩ ስለሆነ ብቻ ወንጀል እየሰራም ማዕስያ እየሰራም

ዙልም ላይ እንዳይደርስ ሰዎችን እንዳይበድል እጁን ትይዘዋለህ አትበድል ትለዋለህ። ይሄ ነው ወንድምህን መርዳትህ አሉ። እኛ ወንድሞቻችንን መርዳት ከፈለገን በቤተሰብም ወንድማችን ቢሆን በዘርም ወንድማችን ቢሆን ወይም ደግሞ በጉርበትና በአንድ ሀገር ሰው፣ በአካባቢ ሰው ምንተዋወቅ ወንድም መማቾች ብንሆንም ዙልም በሚሰራበት ሰዓት እንዳይሰራ በመከልከል እናግዘዋለን። ጭፍን የሆነ አስተሳሰብ ያላቸውና ነገር ነገሮችን አዙረው ማያዩና ማያስቡ ሰዎች ግን ምን ያደርጋሉ? ወንድሞቻቸው ወይም የራሳቸው ጎሳዎች ቤተሰቦቻቸው ዙልም ሲሰራ ሲያዩት ሌላኛው ወገን ተበዳ ሆኖ እያዩት ምን ያደርጋሉ? ዙልም ላይ ያግዙታል፣ እነሱም አብረው ይበድላሉ። ብዙ ጊዜ አይተን ከሆነ ጦርነቶች የሚነሱት የእርስ በርስ ማለት ነው የአንድ ሀገር የተለያዩ ብሔረሰቦች እርስ በርሳቸው የሚጨፋጨፉት በቤተሰብ ብቻ ተለያይተው፣ በጎሳ ብቻ ተለያይተው፣ አገራቸው አንድ ሆነው ነገር ግን በውስጣቸው አይ ይሄ እኮ ይሄ ሰውዬ እኮ የኔ ዘመድ ነው፣ ይሄ ሰውዬ እኮ ለኔ ይቀርበኛል ዝምድና አለን፣ ያኛው ግን ባዳ ነው ማለት ይሄ የነሱ ዘመድ እየበደለ እያለም በዙልሙ ላይ ይረዱታል፣ ሌላን ሰው እንደገና ይጨቁናሉ። አላህ ይጠብቀን። ይሄ ጠባብተኝነት ማለትም ሰፊ ያልሆነ አስተያየትና በዘርና በጎሳ ብቻ እንደዚህ አይነት ተፍኪር ማለት ነው። የጠበበ አስተሳሰብ ወደ ሐራም ይወስዳል፣ ወደ ወንጀል ይወስዳል፣ ወደ ማዕሲያ ይወስዳል። ለምን አስተሳሰቡ ትክክለኛ አስተሳሰብ አይደለምና። ነብያችን አለይሂ ሰላቱ ወሰላም እንግዲህ ታውቃላችሁ እንደነ ቢላል ኢብኑ ረባህ ያሉ ባሪያ የነበሩ ሰዎች ይሸጡና ይለወጡ የነበሩ ሰዎች ረሱሉ ዐለይሂ ሰላት ወሰላም ለሰላት ለሚደረገው ትልቅ ጥሪ ማለት ነው እሳቸውን መርጠው ሙአዚናቸው አረጉላቸው፣ አረጓቸው። አንዳንድ ዘርም ቤተሰባቸውን ማይታወቅ የነበሩ ሰዎች አሉ፣ ሱፋ የሚባሉ መጥተው ነቢዩ ዐለይሂ ሰላት ወሰላም ይሰግዱበት የነበረው መስጂድ፣ የእሳቸው መስጂድ ውስጥ ሱፋ ነገር እንደ መደብ ነገር ላይ ተሰብስበው የሚተኙ የሚያድሩ እዚያው የሚቀመጡ የነበሩ ሰዎች እነዚህ ሰዎችን አላሁ ስብሐነሁ ወተዓላ ከእሳቸው ጋር እሳቸው ከነሱ ጋር እንዲቀመጡና አላሁ ስብሐነሁ ወተዓላን በሚያወሱበት ሰዓት አብረዋቸው እሳቸውም ሳቸውም አላሁ ተዓላን እንዲያወሱ ፊታቸውን እንዳይነፍጓቸው፣ ጀርባቸውን እንዳይሰጧቸው አላሁ ተዓላ አዘዛቸው። የሰው ልጅ ክብሩና እልቅናው በዲኑ ነው ዲኑ ጠንካራ ከሆነ አላሁ ስብሐናሁ ወተዓላን የሚፈራ ከሆነ ኢማኑ የጠነከረ ከሆነ ምንም አይነት ይሁን መልኩም ባያምር ዘሩም ባይታወቅ አላሁ ስብሐናሁ ወተዓላ ከፍ ያደርገዋል ይላሉ። አንድ ጊዜ አንድ ጂናዛ ሰዎች አገኙና ሙስሊም እንደሆነ አወቁት። ይህን ጂናዛ ወስደው አጥበን፣ እንቅበረው፣ ሰግደንበት እንቅበረው፣ ከፍነን ብለው ያንን ጀናዛ እያጠቡት እያለ ጀናዛው ከጀናዛው ሰውነት ሰውነት ላይ የሚታየው እድፍ በጣም ብዙ ነበረ ሰውነቱ የቆሸሸ ነበር ከሚያጥቡት ሰዎች አንዱ ምን አለ ይሄ ይሄ ጀናዛ እንዴት እድፍ ያለው እንዴት የቆሸሸ ጀናዛ ነው አለ ያኔ አላሁን ስብሐነሁ ወተዓላ ከራመተ ሊሃዘ ረጅል ይሄ ጀናዛው ማለት ነው ሰውየው ወልይ እንደነበረ ምልክት እንደሚሆን አላህ እንዲናገር አረገው አስክሬኑ ራሱን ምን ብሎ ተናገረ ሞት ሙስሊማን ወላ ተባሊ አለ። ይህ ሰው እንግዲህ በችግር ምክንያት ነበረ የሚታጠብበት እንኳን ውሃ ሳገኝ፣ ነገር ግን አላህን ፈሪ ስለነበረ፣ ዲነኛ ስለነበር፣ ኢማኑ ጠንካራ ስለነበር፣ ያ አላህ ወልይ ስለነበር ስለነበረ አላህ ተዓላ በዚህ ሐል ላይ እንዲናገር አደረገው። ምን አለ? ሙስሊም ሆነ ሞት፣ ሌላው ነገር ቦታ ተስጣለ። ሱብሃንአላህ። ይህንን ተናግሮ በነበረበት ሐል ላይ የተመለሰ ማለት ነው ጂናዛ ነው። አላህ ግን አናገረው። የሰው ልጅ እልቅናው ክብሩ ሪፍው አላሁ ተዓላ ዘንድ ያለው ትልቅ ደረጃ ተቅዋው አላህን መፍራቱ ለዲኑ ጠንካራ መሆኑ ዲኑ ላይ ሙተመሲክ መሆኑ ነው። አለዚያ ሌሎች ነገሮች ከዚያ በኋላ ይመጡ ነገሮች ናቸው። ለዚያ ነው ረሱሉላህ ሰለላሁ አለይሂ ወሰለም እንደነ ቢላል ያሉ ጥቋቁር ሰዎች፣ የሐበሻ ሰዎች፣ ሌሎችም ሱሀይብ ሩሚ የሚባል ከሮም ሀገር የመጣ የዓረብ ሀገር ጎሳ ያልነበረ ሌሎችም እንደዚሁ ነብያችን ዘንድ ትልቅ ቦታና ክብር ነበራቸው፣ መልካቸውን ሳያዩ ማለት ነው። የረሱል አለይሂ ሰላቱ ወሰላም የእሳቸው ኻዲም የነበረው ልክ እንደ ልጃቸው አድርገው ይቆጥሩት የነበረው ዘይድ የእሱ ልጅ ኡሳማ የተባለው በጣም ጥቁር ነበር ይላሉ ዑለማዎች ሲናገሩ ስለመልኩ አባቱም እንደዛውና፣ ይሄ ነብያችን አለይሂ ሰላቱ ወሰለም በጣም ይወዱት ነበረ። ጥቁረቱ ወይም ደግሞ መልኩ እንደ አረቦች መልክ ባለመሆኑ ነብያችን ዘንድ ክብሩን ዝቅ አላደረገውም። አንዳንዴ ነብያችን ሲጋልቡ ኡሳማ ከኋላቸው ከኋላቸው ጭነውት አብረዋቸው እንዲጋልብ ያደርጉ ነበር። አንድ ጊዜ ያጎታቸው ልጅ ኢብኑ አባስን ወይም ደግሞ ፈድልን ከኋላቸው ጭናሉ። አንድ ጊዜ ደግሞ ይህን ኡሳመት ብኑ ዘይድን ከኋላቸው ጭነው አብረው ይጓዙ ነበር። ይሄ ሁላ ረሱሉ ዓለይሂ ሰላቱ ወሰለም ዘንድ መልክ ወይም ደግሞ ጎሳ ወይም ዘር እነዚህ እነዚህ ነገሮች ነቢያችን ዓለይሂ ሰላቱ ወሰላም ዘንድም ሆነ አላሁ ተዓላ ዘንድ ከፍም ሆነ ዝቅ አያደርጉም። ሰውየው ምን ሲሆን ነው አላሁ ተዓላ የሚፈራና ዲነኛ ሰው መሆኑ ነው አላህ ዘንድም ነቢያችን ዘንድም ከፍ የሚያደርገው ማለት ነው። ስለዚህ ወንድሞቼ እና እህቶቼ ሁላችንም አላሁ ተዓላ እንደገለጠን ሙስሊሞች አድርጎናል። በሙስሊም ወንድማ ማችነታችን ማጠንከር አለብን።

መናገር ብቻ ሳይሆን እሱን መልካምን ስራ ይሰራል። ወቃለ ኢንኒ ሚነል ሙስሊሚን፣ ከእዚያ ምን ይላል? እኔ እኮ ከሙስሊሞች ነኝ ይላል። ምን አያረግም? አይን እኔ የእዚህ ጎሳ ነኝ፣ አይ የእንደዚህ አባል ነኝ፣ የእንደዚህ ነኝ ብሎ እራሱን አይከፋፈልም። ምንድን የሚያረገው እኔ ከሙስሊሞች ነኝ ይላል። አላሁ ስብሓነሁ ወተዓላ በቁርአን ላይ ያስቀመጠው ይሄንን ነው ማለት ነው። ሙስሊም ነኝ ማለታችንና በእስልምናችን መጠንከራችንን ነቢያችንም አለይሂ ሰላቱ ወሰላም ወኩኑ ዐባደ አልላሂ እ እናንተ የአላህ ባሪያዎች ወንድማማቾች ሆኑ ብለውናል ነብያችን ዓለይሂ ሰላቱ ወሰላም። ምንም እንኳን በሐቂቃው በዘር ብንለያይም በጎሳ ብንለያይም፣ ነገር ግን አቅዋ ራቢጣ ከሚያስተሳስሩ ነገሮች ሁሉ ጠንካራው ገመድ ይላሉ ሼኻችን ረሒመሁላህ። ራቢጣቱል እስላም የእስልምና ገመድ ነው አሉ። የእስልምና ገመድ ከሚያስተሳስሩ ነገሮች ሁሉ ትልቁ ገመድ እሱ ነው። ይህንን ገመድ አጥብቆ የያዘው ሰው ሁሉም መልኩ ቢጫ ቢሆን ነጭ ቢሆን ጥቁር ቢሆን በሸክል በቅርጽ ብንለያይም የፊታችን ቅርጽ የአካላችን ቅርጽ ቢለያይም ሙስሊም እስከሆነ ድረስ ግን ወንድማማቾች ነን። በዚህ መልኩ እንድናስብ ነው ረሱል ዓለይሂ ሰላት ወሰላም ቅስቀሳ የሚያደርጉልን። ወኩኑ ዒባደላህ ኢኽዋና፣ እናንተ የአላህ ባሪያዎች ወንድማማቾች ሁኑ አሉን ነብያችን ዓለይሂ ሰላም እም እን የአላሁ ተዓላ ባሪያዎች ወንድማማች ሆነን ምንም እንኳን ቋንቋችን ቢለያይም ዘራችን ቢለያይም ጎሳችን ቢለያይም ነገር ግን ዞሮን ዘሮን የምንገጣጠመው ሰይዱን አደም ጋ ነው። የአንድ አባትና የአንድ እናት ልጆች ነን እና ይህ ነገር ሳይለያየን በዲናችን ላይ ጠንካራ ሆነን ዲናችንን እየነሰርን እየረዳን እየተጋገዝን ለኸይር ነገር ደግሞ ሳንቆጥብና ኢክላስ ኖሮን ለዲናችን የምንሰራ ከሆነ አላህ ስብሐነ ተዓላ